ሰዎች ለሰዎች ያደረገው የህክምና ቁሳቁስ ድጋፍ በጦርነቱ የወደሙ የህክምና ተቋማትን መልሶ ለመገንባት የሚያስችል ነው ሲሉ የጤና ሚኒስትሯ ዶክተር ሊያ ታደሰ ተናገሩ። ሰዎች ለሰዎች ድርጅት ከባቫሪያና ከጀርመን መንግስት ባገኘው ድጋፍ 60 ሚሊዮን ብር የሚገመት ድጋፍ በአማራና አፋር ክልል ለሚገኙ የህክምና ተቋማት ሰጥቷል። ኤልሳ ጉኦሽ ዝርዝር አላት። በሰሜኑ ጦርነት በርካታ የአማራና የአፋር ክልል የጤና ተቋማት መውደማቸው ይታወሳል። ሰዎች ለሰዎች ድርጅትም ከጀርመን መንግስት ባገኘው ድጋፍ እነዚህን ሆስፒታሎች አገልግሎት እንዲሰጡ የሚያስችል የህክምና ቁሳቁስ ድጋፍ አድርጓል። ድጋፉ ወደ 60 ሚሊዮን ብር ወጪ የተደረገበት ሲሆን የጤና ሚኒስቴሯ ዶክተር ሊያ ታደሰም ርክክብ አድርገዋል። ይህ ድጋፍ በጦርነቱ የወደሙትን የህክምና ተቋማት መልሶ አገልግሎት እንዲሰጡ ለማድረግ የሚደረገውን ጥረት የሚደግፍ ነው ሲሉም ተናግሯል። የባባሪያ መንግስት ከጂአይዜድ ጋር በመተባበር ባደረገው ፋይናንስ በሜንሽን ፎርሜንሽን ተገዝተው በአማራና በአፋር ክልል ለሚገኙ ሀያ ሁለት የጤና ተቋማት መልሶ ማቋቋም የሚውሉ ወደ አንድ ሚሊዮን ዩሮ የሚያወጡ የህክምና መሳሪያዎችን ለመረከብ ነው የተገኘ ነው። እነዚህ የህክምና መሳሪያዎች በዋናነት የእነዚህን ጤና ተቋማት በርካታ አገልግሎቶችን ወደ ስራ ማስገባት የሚችሉ በጣም ጥሩ ኳሊቲ ያላቸው መሳሪያዎች ናቸው። የኦፕሬሽን አገልግሎት ለመስጠት፣ የጽኑ ሕክምና አገልግሎት ለመስጠት፣ የላብራቶሪ ምርመራና ምርመራዎችን ለማድረግ፣ እንደዚሁም የእናቶች ከወሊድ ጋርና ሌሎች የእናቶችና የህፃናት አገልግሎቶችን ለመስጠት የሚያስችሉ የጨቅላ ህጻናትን ጨምሮ አገልግሎት ለመስጠት የሚያስችሉ በርካታ በጣም ወሳኝ የሆኑ የህክምና መሳሪያዎች ናቸው። በርክክቡ የተገኙት የጀርመን አምባሳደር ስቴፈን አወር ድጋፉ የዜጎችን ጤና ለመጠበቅ የሚያስችሉ የህክምና ተቋማትን መልሶ ለማቋቋም የተደረገ ነውም ብለዋል። ድጋፍ የተደረጉት የህክምና መሳሪያዎች የጽኑ ህሙማን ማከሚያ ማሽኖች፣ የላብራቶሪ እቃዎች፣ ማዋለጃ አገልግሎት የሚሰጡ መሳሪያዎችና ሌሎችም ሲሆኑ የህክምና ተቋማቱ ለታካሚዎቻቸው የሚሰጡን አገልግሎት የሚደግፉ ናቸው። ይህ ድጋፍ በጦርነቱ ሳቢያ ጉዳት የደረሰባቸው የህክምና ተቋማት በህክምና ቁሳቁሶች ተገቢውን የህክምና አገልግሎት እንዲሰጥ ያለመ ነው። የህክምና መሳሪያዎቹ በአማራና በአፋር ክልል ከፍተኛ ድጋፍ ወደሚያስፈልጋቸው የህክምና ተቋማትም ይላካሉ It's for improved healthcare services in conflict affected areas. ሰዎች ለሰዎች ድርጅት በጦርነቱ የወደሙ ተቋማትን ለማቋቋም ሲሰራ መቆየቱን ያነሱት ደግሞ የድርጅቱ የሀገር ውስጥ ተጠሪ አቶ ይልማ ታዬ ሲሆኑ በጦርነቱ ጉዳት የደረሰባቸውን የህክምና ተቋማት ከጤና ሚኒስተር ጋር በመሆን በመለየት የተደረገ ድጋፍ ነው ሲሉም አንስተዋል። አማራ ክልል የነበሩና አፋር ክልል የነበሩ ሆስፒታሎች ሄደን ስናይ በጣም ንብረቱ ተዘርፏል፣ ተሰባብሯል፣ ከጥቅም ውጭ ሆኗል። በጣም አስቸኳይ ድጋፍ ለሚያስፈልጋቸው እንደ ደሴ ሆስፒታል ወደ ስምንት ሆስፒታሎች ከሁለቱም ክልል የመድኃኒት እጥረት ነበረ። መድኃኒትና በአስቸኳይ ወደ ስራ ሊገቡ የሚችሉበትን ሁኔታ የሚያመቻች የሜዲካል ኢኩፕመንት ሎካሊ ገዝተን እንዲሰራጭ አድርገናል። ነገር ግን ያ በቂ ባለመሆኑ ከፌዴራል ጤና ሚኒስቴርና ከክልል ቢሮዎች ጋር በመነጋገር ዛሬ የምታዩትን ይህንን ድጋፍ ለ12 ሆስፒታሎች እና ለአስር ጤና ተቋማት ይህንን ኢኩፕመንት ወደ ተለያዩ ሆስፒታሎች ተጓጉዞ በቅርቡ ስራ ይጀምራሉ የሚል እምነት አለን። ሰዎች ለሰዎች ድርጅት በእነዚህ ክልሎች ካደረገው ድጋፍ በተጨማሪ በቀጣይም በትግራይ ክልል የወደሙ የሕክምና ተቋማትን መልሶ ለመገንባት በሚደረገው ጥረት የበኩሉን እንደሚወጣም አስታውቋል።